ሰው አይኑ ጨፍ ይለያል። አንደኛ ፓስተር መንግ ማኖ፣ ዛሬ የመጀመሪያ ጊዜ ሰው በልቡ አምኖ ይጸድቃል፣ በአፉ ምስክሮ፣ በሃይማኖት ስርዓት ውስጥ ያላችሁ አምናችሁ ባክ ሱስ አይችልም የምትሉት አንድ ጥያቄ ጉባኤን እጠይቃችኋለሁ። ለሰው የማይቻል የማይቻል ለእግዚአብሔር ይቻላል። ስለዚህ ዛሬ ሁለንተናዬ፣ ማንነቴን፣ ስብዕናዬ ለኢየሱስ አሳልፌ እሰጣለሁ የምትሉት ወገኖች፣ ይሄት ወንድም በዝሙት ተጠምጥላችኋል፣ በጫት በስካር ከሲጋራ በሌላም ሱስ የተያዛችሁ ኢየሱስ እንዲህ ያላችሁ ነው ወዳችኋለሁ። ከማን ወዳችኋለሁ? ኢየሱስ ይወድሃል፣ ክርስቶስ ይወድሃል፣ የእግዚአብሔር ልጅ ኢየሱስ ይወድሃል። ልክ ለዚህ ጌታ እጄን ሰጣለሁ። ዛሬ እስቲ ቀጠና ይቀየር፣ ከሁከት ወደ ሰላም ቀጠና ከሲኦን ወደ ጽዮን ከገሃነም ወደ ገነት ከሴጣን ወደ ኢየሱስ ከዓለም ወደ መንፈስ ቅዱስ ዓለም ሊሸጋሸግ ሰውን ልሸጋጋል የምትሉት ካላችሁ ቃል እንደገባችሁ መሰረት፣ ማይተም የደሙን ማይተም በግንባራችሁ ላይ ዛሬ እብቼ ነው። ትላንት ወዲያም ትላንት የተቀበራችሁ ሰዎች ካላችሁ እናንተ በተራ ትመጣላችሁ። አሁን ግን አዲሶች ዛሬ ነው መጣሁት የሰባራውን ሰባኪ የሚያደርግ ትክክለኛ ምላቀ ነው የምትሉት፣ ከጫት ክልል ወደ ጸሎት ክልል ከስጋራ ክልል ወደ መንፈስ ቅዱስ ክልል ልቀየር የምትሉት እህቶች፣ ወንድሞች ንሳ ልግባ ኢየሱስን ባፌ መስክሬ እንደሚያዲ የምትሉት በጣም ደስ ይለኛል፣ ብለሹ ጌታ ይባርካችሁ። ካለችሁበት ቦታ ፈጠን ፈጠን ብላችሁ ወደፊት እንድትመጡ ፈልጋለሁ። ፈጠን አሁን እናንተ የምትመጡበት ነው። ጉባኤ እየጸላችሁ በጸሎት ተባበሩ። አሁን ቶሎ ንሳ ያስፈለጋ ላይ ህሩንታ እንዳይዜ ኢየሱስ ጎልጎታ ላይ እርቃናውን ሊሰቀል ማጅሉንታ ያዘው። ስለዚህ ካለችሁበት ቦታ ቶሎ ፈጠን ፈጠን ብላችሁ ነው። ጌታ ይባርካችሁ።

ቢቀር ቢቀር ለቦታ ነው የሚቀረው እና ወርቃማ መንግሥት የእግዚአብሔር መንግሥት ከማረግ ማረግ ማረግ ይሻላልና ማረግ ይሻላል። ኢየሱስ ማለት ማረግ ነው። የሕይወት ማረግ ሁሉም የሰርግ ማረግ ነው። የግራጆሽን ማረግ ነው። ኢየሱስ ግን የሕይወት ማረግ የእግዚአብሔር መንግስት የህይወት መንግስት የእግዚአብሔር መንግስት የሰላም መንግስት የእግዚአብሔር መንግስት የፍቅር መንግስት የእግዚአብሔር መንግስት የአምልኮ መንግስት ብዙዎች እንዳላቸው ነው የሚገርም ነገር ከሌሎች ለየት የሚያደርግ ምንድን ነው ዛሬ ጌታን በተቀብሉት ላይ ሁሉ ላይ ዘይት ቀብቼ ከዛሬ ጀምሮ ከዚህ ዓለም ወደ ሌላ ዓለም እንዳሄዱ ማህተም ሆኖ ስለዚህ ከዚህ ነገር ማምለጥ አይትችልም። እባክህና እባክሽና ኢየሱስ ይሻላል፣ ኢየሱስ ይሻላል ብያለሁ። ከጨለማው ብርሃን ይሻላል፣ ከሞት ወደ ህይወት፣ ከመርገም ወደ በረከት፣ ከውድቀት ወደ ትንሣኤ፣ ከመቅበስበስ ወደ ማረፍ። ኢየሱስ ያጨበጨበን እንቀበላቸው። ብዙዎቻቸው ከራሳቸው ጋር እየተመካከሉ ነው። ናውታ ይበቃል። ሃይማኖትን መቀየር፣ ሰውን፣ ህይወትን መቀየር፣ ህይወትን መቀየር። ና ና፣ ነይ ነይ። ከዛሬ ጀምሮ ያንተ ጓደኛ ኢየሱስ ነው። ከዛሬ ጀምሮ ያንቺ ጓደኛ ኢየሱስ ነው። ነይ። bless you thank you

ነች ነፍስ አለች። እሷን አስተበታ አለች። ጸልዩ ያለው ሁሉንም። ከእንግዲህ የቀረኝ ሞት ነው። ከእንግዲህ የቀረኝ መታነቅ ነው። ምንም አይጠቅም ያለው ከዚህ በፊት እያለ እየተከራከረ ወንድም አለ ይመጣል